ቃል የገባችሁ ልጆች እዳለባችሁ ሳትወዱ በግዳችሁ እዳ ገብታችኋል። ቃላችሁን ተወጡ። እች ልጅ እርዳታ ያስፈልጋታል። እች ልጅ ቃል የገባችሁት አስገቡላት። መድኃኒት ገዝታ ነው ህይወት ዩ አንገት ዩ ዩ ዩ ጨረሩ ሲመታ ከረ አሁን ለቆ ነው ሶስት ግፋ ፊት ብታይ ደነግጫች ባላ ሱብሃን ወታላ ተስፋ አይቆረጥም። እሱ አድራጊ ፈጣሪ ነው። ይህች ልጅ እዚህ ደረጃ አድርሷታል። አላ ሰበብ አስባብ ሙልኮ። እህቶቻችን ደግሞ ቃል ያገባችሁ ልጆች ቃላችሁን ፈጽሙ። እባክህ፣ ችግር አለ ታማም እንኳን ወጣች። ምን ችግር አለ? ወላይ ስሜታዊ ሁኜ ነው። ምን ችግር አለ? አንቺ አረብ ሀገር ብዙ ነገር ተምረሻል። ፈሳሽ ነገር ውሰጂ፣ ሾርባ ስሪ፣ አትክልት ሾርባ ስሪ። ይህመርጣል አነት ይበላኛል። ውስጡን አሁን አትክልት ሾርባ ሞክሪው ነበረ። ውስጡን ይበላኛል፣ ይለበልበኛል። የሚስማማኝ አሁን ወተት ብቻ ነው። ወተት ምንም አይለኝም፣ ዝም ብሎ ይወርዳል። ወተት ነው ጣይ። ስሚ፣ ሰሊ አለነቢ። ዱባ ዱባ ሾርባ ሞክረሻል? ዱባ ዱባ ምንም አላለኝ። ደግ ነው ያው እኔ ጓደኛዬ ካንሰር ይዛት የዳነች ምን ምን ስትመገብ እንደነበረ ልንገርሽ። ታማም የእሷ የጉሮሮ አይደለም፣ ግን እሱ የማይወደውን ምግብ ነው አንቺ መብላት ያለብሽ፣ እሱ የሚወደውን አይደለም። አይደለ ይሄው፣ ምን ትበላ ነበር መሰለሽ? ባሚያ፣ ባሚያ። የለም እዚያ ሀገር። የት ነሽ? ጅማ ነበርኩኝ። አሁንም እንደው ትንሽ አሁን ከሁለት ወር በኋላ ቀጠሯል ቀጠሮ ወይንትን ብዬ አዲስ አበባ ቤት ኪራይ አስፈልግ አስፈልጌ ሊሉ አንድ ሶስት ወር አዲስ አበባ ልቀመጥ ይሆን እያልኩ ነው። ለመመሰለሽ አሁን ለምሳሌ ክያርም ይገኛል እዛ ክያርም። አሁን እኔ ባሌና ይወዳሉ እና ምናልባት እሺ ቢለኝ እንደዛ ማስባለሁ። ይሻል አዎ። አሁን አንቺ ግንኙነትሽ ከአትክልት ጋ ነው ሙሉ አላገኘሽም? የለም ምንም የለም። ጅማ ምንም የለም። ሁሉ ይሄ ነው የሚባለው። እሱና ወቴ አሶሊያ ብቻ ነው ከውጭ ሀገር ከማውቀው ሁላ ነገር ያለው እዚህ የቀረው የእኛ ሀገር ብቻ ነው። ቆይማ ጅማ ማሽላት ማሽላ አይዘራም በቆሎ አይዘራም፣ ወቅቱ አይደለም። አሁን ቆይ ሶሊ ለምት ያሁን ቆጥ ኃይ ነው ገና በጋ ነው። እኔ አላቀው ማለሽ? ወላሂ እኔ ቆይቻለሁ። ከወጣ እኮ እንትን ሙሉ ኪያ የምታገኙ በቆሎ ውስጥ ነው። የለም የለም፣ እዛ ሀገር የለም። ግን አዲስ አበባ እርግጠኛ ነው ታገኛለሽ። አዲስ አበባ አለ። አዲስ አበባ ብዙ ነገር እያየሁ ነው በቲክቶክ እየተከታተልኩኝ። ከውጭ ሀገር እያመጡ ፍሬሽ ፍሬሽ ነገር ሁሉ ነገር ሙሉ ኪያ ይቻለሁ በአሚያ ይቻለሁ። ሁሉ ነገር አለ። ክያር አለ። አዎ አለ። ሁሉ ነገር አለ። አንቺ ደግሞ የሚያስፈልግሽ ሙሉ ኪያ በአሚያ ሙሉ ኪያ በአሚያ ዱባ

ለልጅ የምገዛውን አይነት ነው የምገዛልሽ። ለምን ስንዴ፣ ወተት፣ ስጋ፣ ስኳር፣ ነጭ ዱቄት ለአንቺ አይጠቅሙሽም። ወላይ አዎ ስጋ ቢያሉኝ ሐኪሞቹ ስጋ ኖ ኖ፣ ስጋ፣ ስኳር፣ ወተት፣ ጨው፣ ስንዴ ስንዴ ስንዴ ስንዴ አይጠቅሙሽም። ስንዴ ብለውኛል። እነሱም ስንዴ አይመከርም ብለዋል። ግን እንቁላል ወተት ወላሂ ቤተሰብ፣ ወላሂ ኮሜንት ብቅ ብዬ አላየሁም። እሷ ናት እሷ አይደለችም? ደንግጬ እኔ ገና በስንተኛ ቀን እየገባሁ ነው። ወላሂ አላህ ይበሽሪክ ጀና። እንደው ተስፋ እንዳትቆርጡ እህት ያጀማ፣ ሴቶች እናንተ ሴቶች ተስፋ እንዳትቆርጡ። እሷ ናት መልኳ እሷ ናት ድምጿ፣ ግን ሌላ ሆነብኝና እህት ሶፊ ዲና፣ ይኸው ድምጿ ተስተካክሎ መሻላ ተባረክ ረህማን፣ መሻላ መሻላ መሻላ መሻላ ጉሉ መሻላ ጉሉ መሻላ። አላህ ከወጋሪዎቹ አላህ ያደርገን። ዋናው የአንቺ ዝ ቦታ ላይ መድረስ ነው። እኔ ልቤ ላይ ፍርፍርፍርፍር አለብኝ ስሰማ እሷ መሰልናት ወላ ሌላ ሴት ናት ብዬ እንኳን ለዛ በቃሽ። ይሄንን ታምር አላህ ስብሃነ ወተዓላ እንኳን አሳየን። ብርታትሽ ጥንካሬሽ ነውና አብሽሪ። ኮኬርን በተመለከተ ያው መሄድ ዱቄት ኒሻ ያለበትን ሳይሆን ያንኛውን አስልውን እኔ በምችለው አቅም እልክልሻለሁኝ እሺ። አዲስ አበባ ብቻ ተቀባይ ቁጥር ጻፍ ልኝ አዲስ አበባ። እስኪ እንግዲህ ሁለት ወሬ እንድጨርስና እንዲያልኩሽ አሁን ምን እንደደረሰ ይታያል። አሁን አሁን አንድ ወር ሆነኝ አሁን ሁለት ወር ቀረ። ለሶስት ወር ነው ቀጠሩ። እሱ እንድጨርስና እዚ ምፈልገውን እያገኘ አይደለም። አዲስ አበባ ቤት የሚፈልግልኝ ሰው ባገኝ ትንሽ ገማ ምስትር መልሻ አዲስ አበባ አቀመጥና ደግሞ ከዛ በኋላ ህድ ያድጎድ አዎ፣ እንደዛ ይሻልሻል። አትክልቶቹ የማይገኙ ከሆነ ለምን አንቺ መመገብ ያለብሽ አሁን አትክልት ነገር ነው ገብቶሻል እህ ያድላ ሀኪሞቹ ስጋ ብይ ብለውኝ ማለት ነው መዋት ስለማልችል እንደ ማስቲካ እያላመጥኩ ምትጠረገዋለሁ ግን ስጋ ይጠቅማ ብለውኝ ነው ስጋ ፕሮቲን እዩ አይ ለፕሮቲን ብለው ነው ስጋ ብይ የሚሉሽ ፕሮቲንን የሚተኩ ጥራጥሬዎች አሉ እነሱን ትበያለሽ የትለሽ ድማ ነች አለች ያጀማ ጉሉ ለሀመሻላ

ትጎጃለሽ ቫይታሚኖች ምናምን፣ ደግሞ ኢትዮጵያ የለም። ችግሩ እኮ አሁን ይሄን ሁሉ የሚተካ ነገር እኮ በመድኃኒት መልኩ አለ፣ እንደ ታብሌቶች፣ ክኒን፣ እንትን ቫይታሚኖች። እነሱ ደግሞ ኢትዮጵያ ውስጥ የሉ። ግን አሁን ይሄን ያልኩሽን ረሱል ሰለላሁ ዓለይሂ ወሰለም ዱባን መክረዋል። ዱባ በጣም መድኃኒት ነው። የድሃ ምግብ ይመላቸዋል። የግመል ወተትና የግመል ሽንት አረቦቹም እዛ ጀምረው ጀምር እያሉ ነበር እምቢ ብያቸው የመጣሁት እዛው አላጣም ብዬሽ። አሁን እዚህ የለም። አሁን ወዲያ አረር ወይ ወዲያ አፋር አሉኝ። ዙሮ ውስጥ አዲስ አበባ ልሂድ እና ደግሞ አሁን ከዛ በኋላ ቀስ ብዬሽ እንትን እላለሁ። በአቄላ እንዳትበላ ሀባዬ ጉሮሮ አይውጥም። አሁን እኮ ዱባውን እኮ በሾርባ መልክ ለመጠጣት ነው። እራብ አይገልሽም አንቺ እራብ አይገልሽም ከላት አዎ ገዝቼ ገዝቼስ እንዴ፣ ማታ ሁሉን ነገር ገዝቻለሁ። ገና ቅምናውን ሳልጀምር እንደሱ ካደረሽ ይኸውልሽ ማማዬ ስሚ፣ አንደኛ አጥሚት ነገሮችን ውሰጂ አብሽሪ። ሁለተኛ ኩዳሮቹን ፍጫቸው። አጥሚትማ አጥሚትማ ወዲ ላይ ነው የሚለኝ ኪሞ እየወሰድኩኝ አስጄው። አሁን አልችልም፣ ኪሞ እየወሰድኩ የወሰድኩትን ነገር በሙሉ አሁን ገና ሳይሸጥ የተቀረበ ያስታወቀኝ ኪሞ ጋር አሁን አንቺ መብላት ነፍስሽ የሚፈልገው ምንድን ነው? ነፍስሽ መብላት የሚፈልገው ሽሮ እንጀራ፣ በሽሮ ወጥ ባገኝ ብችል፣ ቀጠን ቀጠና አርገሽ ሽሮውን ፈትፍተሽ ሰርተሽ ፈትፈት አርገሽ ምላሴ ምላሴ እንኳን በርበሬ እና እንጂ እንጀራውን ጨው ጨው አይችልም። እንጀራ እሞክራለሁ ስል እርጎ ትናንትና የተገዛው ዛሬ አሳድሬ ገና ሳይረጋ እንዳይፈጀኝ እሱን ጨምሬ አፌ ላይ የምሞክረው እንጀራ ዛሬ እንደው፣ ፋጡ ማየ የተከለከለው ነገር ስለሚያምረን ነው እንጂ ወላ ይህን ምግብ ስለበላሹ ምንም ነገር አትሆኝም። ምንም ምግብ አይገልሽም። አንቺ አሁን የአትክልት ዘሮችን ነው እንጂ የምትበይው። እነዚህን ከጤፍ ምንም አትጠቀምም። አይረን ነው ጤፍ ያለው ምንም አይጠቅምሽም። ሆር ለመሙላት ነው የእኛ ወጥ ምንም አይጠቅምሽም። ገብቶሻል። ግን ያው ስለሚሸትሽ ቤተሰብ ስለሚበላ ነው እንደዚህ ነፍስያሽ መሽቁል የምታደርግሽ እና በፈሳሽ ነገር ግን ውሰጅ እኔ ራሴ እኔ ወተት ራሱ እንደማይመከር ነው ማቅ እኔ በጓደኛ ያለ ወላይ እኔ ወተት እራሱ እንደማይመከር ነው። ወተት፣ ስኳር፣ ጨው፣ ዱቄት ዱቄት ማለት የስንዴ ዱቄት አይመከርም። ስጋ እነዛ አይመከርም። የዶሮ ይሄ ምንድን ነው መላላጫ የዶሮ ይሁ የዶሮ እግር እንኳ አይበላም። የዶሮ መላላጫ ነው የሚበላው። ስለዚህ አንቺ እሱን ከጨረሽ ደይ ወደ አዲስ አበባ እኔ ለልጄ ስለምገዛ እኔ ዝም ብዬ ከሱፐር ማርኬት ገዝቼ አይደለም የምሰጣት ለልጄ እና ለልጄ ስለምጠልብ እጠልብና እኔ ወጩንች ዬ እልክልሻለሁ። በአቅሜ እኔ ልክልሻዝዝ እኮ አራት መቶ ሀምሳ ብር ማለት እኮ ሀዋላው ስታስቢው ያው ነው። የለም አንቺ ይሄ የቆርቆሮውን ነው የምትይው፣ ይሄ የቆርቆሮውን ነው። እሱ አይደለም እሱ አይደለም፣ ሌላ አለ ትክክለኛው ኮኬር ላንቺ የሚሆነው ለአንቺ የሚበጀው አለ። እንደገና ወተቱ ላይ ደግሞ ወተቱ ላይ አንድ ፍሬ ስኳር አይጨመርም። ስኳር ስኳር ተጠቀምሽ ማለት ለካንሰሩ አቅም ሰጠሽው ማለት ነው።